ማኝን ሀሳብ እሰጣለሁ ከስድብ ነፃ። ቪዲዮን አይቼ እንዲህ ተባልኩ እንደዚህ ተባልኩ ምናምን የሚባሉ ነገሮች አይመችኝም። ቪዲዮን ካየሁ ግን ቪዲዮን አመጣለሁ፣ ስለ ቪዲዮ ሀሳብ እሰጣለሁ። የተመቻችሁ ሰው ገብታችሁ አይታችሁት ሰብስክራይብ ታደረጋላችሁ። ያልተመች ሰው ደግሞ ችግር የለብኝም፣ ምክንያቱም ዩቱብ አያኖረኝም። እኔ ዩቱብን የከፈትኩት ወደፊት ከተሳካ ሰራበታለሁ በሚል ነው። ገባሽ? ስለዚህ እኔ አካውንት ላይ ስድብ የለም ባጭሩ። ሙሉ አንድ ዩቲበር ሁለት ዩቲበር አይደለም የሚሄደው፣ ሁሉም ዩቲበሮች እኔ አካውንት ላይ አሉ። ቀሪውን ደግሞ ገብታችሁ ማየት ትችላላችሁ፣ ችግር የለም። እኔ ድንገት ቆንጂት ሼር ስታደርጊልኝ የመጣሁት አመሰግናለሁ፣ የእኔ ውድ እንደዚህ ያስበሽ ማለት። እኔ አንድ የመዳም ቅመም እህቷ ነኝ፣ ለእናንተም እህታችሁ ነኝ። እንደዚህ የሆነ ሰው ተጨንቆ አስቦ ተጋገዙ፣ ተባበሩ ሲላችሁ ሊሆን ላለው ለ በቃ ለሚጨበጨብለት ሳይሆን እንደኔና እንደናንተ ዝቅ ብሎ መዳን ቤት የሚሰሩ ልጆችን ከስድብ ነፃ የሆኑ ልጆችን ብታበረታቱ ጥሩ ነው። ቢለምድባችሁ እራሳችሁን ታዘቡ። መጀመሪያ እነዚህ የሚሰደቡ ሰዎች ነው የስድብ እኔ ስለምወርድ ስለምወርድ ሀሳቤን ጨርሼ አንዴ እንድወርድ ስለምፈልግ ነው። የሚሳደቡ ልጆች ለምን ስድብ ይቀጥላሉ ብለሽ ጥያቄ ውስጥ ማስገባት አለብሽ። ስድብን ስራዬ ብለን ሄደን ስለምናይ ተሳዳቢ የሆኑት እነዚ ዩቲበሮች ስድብን የሚሳደቡ ሰዎችን እንዳታዩ ብታቆሙ። እኔ አሁን ብዙ ጊዜ ስለናሀይሚ መስራት እየፈለግኩኝ አልሰራም። ለምን የሚታይልኝ ነው ምሰራው። በፊት በጣም ሰራ ነበር ስለነሱ ስሰራ፣ ግን ቪዲዮውን አይቼ ነው ሀሳብ ምሰጠው እንደነገርኩሽ ማለት ነው። ስለዚህ ዩቲበሮች ምንድነው ሀሳባቸውን ግልጹን ስነግራችሁ የሚታይላቸውን ነገር ነው የሚፈልጉት። ለዛ ነው የሚሳደብ ከሄዳችሁ ከምታበረታቱ ወይም ደግሞ በለው በይው ከምትሉ ጥሩ የሚሰሩት ከሄዳችሁ ብታበረታቱ ስድብ ይቆማል ይቆያል ብዬ አስባለሁኝ። ለማንኛውም ውዶችዬ ቆንጅትዬ አመሰግናለሁ እንደዚህ አስበሽ ስላመጣሽኝ ሀሳብ እንድሰጥ ስላረግሽኝ ማለት እንደዚህ አይነት ቦታ ብዙም አልገኝም። እኔ ስልሽ እንደዚህ አይነት መጥፎ ነው ሳይሆን እንደዚህ አሁን በግሩፕ ሆኖ የሚዋዩ ልጆች ጋር ሀሳብ ላአትግባቢ ትችላለች፣ ጸብ ሊኖር ይችላል ምናምንና ስለምፈራ እንደዚህ አይነት ቦታ ብዙ ጊዜ አልገኝም። እና ቆንጆ ስያክብር ሰጠራሽን ከልብ አመሰግናለሁ። እና አንድ መልሱን ልስጥሽ ለምን እንደጠየቅኩሽ መልሱን ልስጥሽ። እና ጥሩ ነሽ ይምር፣ በጣም ምርጥ ሀሳብ ነው የነገርሽን። እና ደግሞ እኔም ይንን ልጠይቅ የፈለኩት ምክንያት ከዚህ በፊት ሰብስክራይብ አድርገን ምናምን አሁን ላይ መጥፎ የሚሰሩ ልጆች ስላሉ በዛ ምክንያት ልጠይቅ የፈለግኩት እና ደግሞ ከዚህ በፊት ጥሩ መስሎ ምናምን ሲያወሩ ጥሩ ሰዎች መስሎ አሁን ላይ መጥፎ ነገር እያደረጉ ነው። ሰ አሁን ደግሞ ማን ጥሩ እንደሚሰራ ማን መጥፎ እንደሚሰራ አውቀን ነው ሰብስክረን ማድረግ የምንችለው ማለት ነው። እነ ለዛን የጠየቁሽ እና ቅርት አድርግልኝ ይንናት፣ በርቺ፣ ሰብስክረን እናደርግሻለን ሽር የምናደርጋለን። ዋናው ጥሩ ጥሩ ነገር ስሪ እንጂ ከእኛ የምጠበቀው ሰብስክረንና ሽር ብቻ ነው። እኛ እኛ የምንወድሻለን ፈጣሪ ያሳድግሽ። ልሻአለው ጥሩ ሀሳብ ነው የወረሹማሪ

ከዛ ማን ነው አይኒ ሌላ ፍቅረኛ አለ ምናምን ብላ በስልክ እያስመሰለ እያወራች ነበረ አንቺ አሁን ባለፈው ይቅርታ ይጠያቋል ማለት ነው እኮ ለዛ እኮ ነው አሁን እሷንም የጠየኳት ለዛ እኮ ነው ለምን እሷን ከዚህ በፊት በጣም የምነደንቃት ልጅ ነበረች ዛፌ የምትባለው ማለት ነው ልታቂያትቶ ያለች ዛፌ የምትባለው ከዚህ በፊት በጣም ነው የምናደንቀት። የምሰራቸው ስራዎች ላይ በጣም ለአንዱ ወግና አንዱ ነሆን። አንድ ቀን ብሩክ መጣ ጊዜ ሳትሆን ባብሮ እያለቀሰች ነበር። አሁን ስታለቅስ ነበረ። አሁን ላይ ምን ሆነ? ተቀይረች። አዎ ተቀይረ። ምን እያደረገች ነው? የሌላ ሪካርድ ለማንም ገደቡ ላይ ሪካርድ እያሰማች ዩቱብ እየተጠቀመች ነው። ለምን? ይሄ እኛ ዝም ብለን ይህ ሰብስክራይ አድርጊ በተባለንበት ቦታ ላይ ያንን ቦታ ተከትለን ሄደን ሳናጣራ ምን እንደምትሰራ ሳናቅ የምታውረው ንግግር ጥሩ እንደሆነ ሳናቅ ሄደን ሰብስክራ እናደርጋለን። ሰብስክራይብ እየጨመረ ሲሄድ ደግሞ ውሸቱን ታቀላቅላለች ማለት ነው። በዛ ምክንያት ነው እኔ አሁን ላይ ማለት ነው ማንንም ማመን አልፈልግም። ለምን አብዛኞቹ ተቀይሯል፣ ሰው ላይ ለምን እንደሚቀየሩት አናቅም፣ ወይ ድገት ላይ ሲመጡ እንደሚቀየሩት አናቅም። እና አብዛኛው ልጆች ናቸው በሃይሚና በብሩኬ ዙሪያ ላይ ተቀየሩት ማንሽም ማናችሁም ወይ ሰው እንዲሳደብ ወይ ውሸት ማትጠቀሙት ከሆነ ሄደን ሰብስክራይብ እናደርጋለን ሼር እናደርጋለን፣ ከኛ የምጠበቀው ነገር እናደርገዋለን። እናንተ ደግሞ ያንን ካደረገ ነው በኋላ ማልሳችሁ በነሱ ላይ ወይ በእኛ ላይ የምትቀየሩት ሰው ከሆነ ያ ጥሩ አይደለም፣ ለእናንተም ጥሩ አይደለም። ደግሞ ዩቱብ ሲሰሩ አብዛኞቹ ውሸታሞች ናቸው። ዩቱብ የሚጠቀሙት በተለይ ትንሹ ዩቱበር ውሸታም ናቸው። እኔ አብዛኞቹ ናይቸዋለሁ። ከዚህ በፊት ሰብስክራ አድርጉ በእናታቸው እኔ እንደዚህ ነገር ነው የምሰራው ምናምን ብሎ አሁን አብዛኞቹ የተቀየሩት አሉ። ሶ አሁን ደግሞ አንቺንም ሰብስክሪ እናደርጋለን እንከታተልሻለን። በዛ መሀል ላይ መጥፎ ነገር ካገኘ ነው በእንጂ ከእንቺ ጋር የምንጣለው። ከዚያ በፊት የተፈጠረው ብዙ ነገር አለ እና በርቼቴ እልሻለሁ። ለማንኛውም ማለት ነው ሁላችሁም ገብታችሁ ሰብስክሪ አድርጉ እና ደግሞ የምሰራቸው ቪዲዮን ተከታተሏት። እኛም ከእኛ የምጠበቀው በቃ ሄዳን ሰብስክራይ ማድረግ ነው

ነገር ሲሰሪ እኮ ነው ሰው ሊወድሽ የሚችለው። አሁን እኛ ስለ ሃይሚ ወይ ስለ ብሩኬ ቆመን የምንከራከረው ጥሩ ጥሩ ነገር ስለምንሰሩ ብቻ ነው። መጥፎ ነገር ብሰሩ ኖሯ እንዲከታተላቸው ነው ወይ ውሸት ማለት ማስገባት ይህ የሆነ በቃ ማይሆን ሆሬ አለማስገባት፣ ለሰብስክራይብ ብለን ውሸት አለማስገባት አስገባት ውሸት ጥሩ አይደለም። የምር አሁን በዚህ የሚባል ልጅ ልታውቁ ትችላላችሁ። ጥሩ ጥሩ ነገር ሲሰራ ነበረ ሁላ ማለት ነው። ስለነሱ ሜንሽን አድርጎ ነው ሲሰራ ነበረው። እሱም የሆነ ጊዜ በቃ ተቀየረ። እንዲህ ጥሩ ነው፣ ለጤና አይደለም እንደዚህ ነው። አሁን ነገርኩሽ። ሰው የሚቀየርበት ምክንያት ነገርኩሽ። ለምሳሌ አሁን የእኔ ቻናል ከሰው በፊት የተከፈተ ቻናል ነው። ማንም ያቀኛል እኔን፣ አይደለም እናንተ ኦዲየንሶች ቀርቶ ምናልባትም የማያውቁኝ ብዙ ሊኖር ይችላሉ። ዋናዎቹ ዩቲውበሮቹ እኔንም ያቀኝ የለም። እውነቱ ስነግርሽ ማለት ነው። በጣም ነው የሚያውቁኝ። ግን አወቁኝ ማለት ግን የእኔ ቻናል ላይ መጥተው ያውታል ወይ የሆነ ሰብስክሪይ ያደርጉኛል ምናምን ማለት አደለም። ለምን እንደው ታውቂያለሽ ብዙዎቹ ጥሩ ነገር የሚሰራ ሰው ከራሴ ጭምር አናበረታታም። እውነቱን ስነግርሽ ማለት ነው። የሚዋሽ ሰው ቤት ያለ ቪዩን እና ታምኔላችን ለምሳሌ ልንገርሽ አሁን ታምኔሌ ውይ ብዬ የሆነ ሰው ስም ጠርቼ የስድብ ታምኔል የሚጻ አይዞሽ

አልተመቸሽኝም አልተመቸህኝም፣ ማለት አለባቸው። አዎ ካልተመቸሽም ማሳለፍ መልካም ነበረ። የአንቺ ሆያዩ አልተመቻ ሰው ካለ እኔም ከሆንኩ ያልተመቸዋችሁ ከሆነ ካልተመቸዋችሁ መግባት አልፈልግም እኔ ካልተመቸዋችሁ ካልተመቸኋችሁ እኔም መግባት አልፈልግም። የተመቸ ከሆነ መግባት ሀሳብ ጥሩ የሚሰጥ ካለ ማስተማር ያልተመቸ ካለ በስልካችሁ ስለሆነ ምን ማንም የሚከራከር የለም። አለመግባት ይቻላል፣ ግን ግልጽ ግልጽ ነገር ብናወራ ደስ ይለናል። ወራ ወራ ልጁ ድምፅ እንዳይረብሻችሁ እና ምን ለማለት ፈልጌ ነው፣ ቪው እኔና ጥሩ መጥፎ ታምኔል ወይም ደግሞ ውስጡ መጥፎ የሆነ ቪዲዮ እና እኔ ቪዲዮዋን አንጥቼ ወይኔ ሀይሚና እዛ፣ ለምሳሌ አሁን ትናንትና በተሰራው ቪዲዮ ምሳሌ ነው የምነግራቸው። ሀይሚ በጥፊ መታችሁ ማን ስለሆነች ብዬ ቪዲዮ ብሰራላችሁና እራሳችሁ መርምሩ። አሁን እዚህ ውስጥ ሰላሳ ስጠኝ ሰው አላችሁ አደለ? ሁላችሁም እኔ ማን ነኝ እንድትሉ ነው የምፈልገው። ከእነሱ ይልቅ እኔ ማን ነኝ ጥያቄው እንድትይዙ ስለፈለግኩ ነው። ከዛኔ ደግሞ ሀይሚኮ ብሩኬን ስለምትወደው በስተቱ እንዲህ አረገች፣ ብሩኬን ስለሚወዳት እንዲህ አረገ ብዬ ሚዛናዊ የሆነ ስለ ቪዲዮ ሀሳብ ብሰጥና ሃይሚ ማን ስለሆንሽ መታሹ ብዬ ታምኔልም ውስጡን ብሰራ የትኛው ነው የሚታየው? እውነቱን ነገር ከሁለት አንዱ አንድ ሰው መልሱ። ሊሚዩት አንሱ እና አንድ ሰው ማለት የትኛው ነው የሚታየው? እናንተ የምታዩት በደንብ ስድብ ያለበትን ነው ወይንስ ደግሞ ሚዛናዊ ቪዲዮ ሚዛናዊ ሀሳብ የሰጠውን ቪዲዮ ነው አንዳችሁ መልሱልኝ ከዛ ቀጥላለሁ እና ሚዛናዊ ቪዲዮ ነው እንጂ አንቺ አሁን በግልሽ ሚዛናዊ አልሽ እንዳንቺ ከመቶ ከመቶ አንድ ፐርሰንት ይገኛል ዘጠና ዘጠኝ ፐርሰንቱ ግን ሃይሚ ተሰደበች ብሎ ሄዶ ስድብ ያለበት ቦታ ላይ ሙሉ ቪዲዮ አይቶ ስድብ ነው መጽሐፍ የሚፈልገው፣ ስነግርሽ ማለት ነው አብዛኛው አብዛኛው። ለዛ ነው ይህ ምሳሌ ያደረኩላችሁ። ከዛ እነዛ ዩቱብ ያላቸው ሰዎች ቪዩ ካለው ሳንቲም ከቆጠረ እንዲህ ነገም ልቀጥል እንጂ ሊሄድባት ይልና ሳይፈልግ እያለ እያለ እያለ ተሳዳቢ ሆነ ቁጭ ይላል። የሌለውን ምግባር ማለት ነው። አንድ ዩቱበር ሲመጣ እኮ ልክ እንዳላችሁት ሃይሚ ቅድም ብለዋል ጥሩ ነኝ፣ ሰብስክራይብ አርጉኝ፣ ምናም ምናም ብሎ ተቅለስልሶ ይመጣና ከዛ መጨረሻ ላይ የሚለወጠው በእኛ በራሳችን በኦዲየንስ ችግር መሆኑን ደግሞ ማሰብ አለብን። ያም ቪዲዮ ባናይለት አይደግመውም፣ እመኑኝ፣ አይደግመውም። በቃ ስድብ ነው ከዚህ በኋላማ፣ ለምን አላዩልኝም? ስለዚህ ጥሩ ነገር ብሰራ ይሻለኛል። ግን ምንድነው፣ እየተሳደቡ እየተሳደቡ ቪዲዮ ሙሉን ጥጥ አርገው ያያሉ። ከታች ኮሜንት እየተሳደቡ ብር ነው። ብር የማያስቀይረው የለም። እያያችሁ ነው አደለን? የምናየው ነገር አሁን ጥሩ፣ ከመቶ ዘጠና ፐርሰንት የሚባለ ኢትዮጵያ ያለ ዩቱበር ጥሩ ሰርቶ አስተምሮ አደለም? እያየ ነው ያለ ነው፣ ስለምንወደው ብቻ ነው አደል እንዴ። ብዙ የሚያስጠሉ ነገሮች አሉ እኮ ቪዲዮዎች፣ ግን ሰውየው ወደር ትንሽ ታየዋለሽ የግድ አስተማሪ ነገር ያን ያክል። ሃይሚና ብሩክ ብትይኝ ብዙ ነገር እማላለሁ ከነሱ። እናንተ እዚህ ጋር የግሩፕ እንት ስለሆናችሁ ሳይሆን የራሴ ነው የምነግርሽ፣ የውስጤም ማለት ነው። በእያንዳንዱ ቪዲዮዋቸው የምማረው ነገር አለ፣ ብታምኝም ባታምኝም እስካሁን ባለው ከዚህ በኋላ ይቀጥላሉ አይቀጥልም ወይ የእነሱ ልብና እኛ ስናይ ነው የምናውቀው። ስለዚህ በሚያስተምረኝ ነገር ላይ ደግሞ ሰው አለኝ አላለኝ ብዬ ሳይሆን የራሴን ይዤ ነው የምሄደው ነው እያልካቸው ያለው። ለማንኛውም በጣም ብዙ ስላወራው ይቅርታ ቆንጅትዬ። እግዚአብሔር ያክብርልኝ አስበሽ እንደዚህ ማለት ሰዎች እንዲያበረታቱኝ አድርገሽ እዚህ ቤት ሽራክቶች ስለጋበዝሽኝ እግዚአብሔር ያክብርልኝ። በተረፈ ፎሎ ማድረግ ሰብስክራይብ ማድረግ የእናንተ ምርጫ ነው። አንድ ሰው እሳትና ቀርብለታል መርጦ መግባት የእሱ ፋንታ ነው። ልክ ዩቲዩብም እንደዛው ነው። ስልኩ የራሳችሁ ነው። ሰዓታችሁ የራሳችሁ ነው። የዩቲዩብ አካውንቱ የራሳችሁ ነው። የምትወዱትን ሰው ማለት የማትወዱትን ሰው ማድረግ ትችላላችሁ ማለት ነውልሽ። የሃይሜ ፎሎ የሃይሜ ፎሎ መልሽ። መልካም እሺ መልካም ጊዜ ይሆንላችሁ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በክርስቶስ ፍቅር ሁላችሁም እህቶቼ ናችሁ፣ የስደት እህቶቼ ናችሁ። ቢቻል ቢቻል ማንም ለማንም ብሎ ባይጣላ በፍቅር ብትኖሩ ደስ ይለኛል። ምክንያቱም እናንተ ለኔ እኔ ለእናንተነን የምንቀድመው ኢትዮጵያ ካሉት ይልቅ እኔ እናንተነን እዚህ ጋር የኔ የሆነ ነገር እኮ ብባል ቀድማችሁ የምትደርሱልኝ እናንተ ናችሁ። እናንተም የሆነ ነገር ሆናችሁ ብትባሉ ቀድማችሁ የምትደርሱ ለኔ እናንተ ናችሁ። አልቅሼ አልቅሳችሁ የምንተጋገጡት። ስለዚህ ቅድሚያ ለራሳችሁ ስጡ። ስለ ህይወታችሁ እኔ ስደት ላይ ያለም ተሰልፍ ያለው ምን እንኑር የሚለው ላይ ትኩረት አድርጉ። ከዛ በላይ ምክንያቱም እነሱ ኮ ኢትዮጵያ ቁጭ ብለው እግዚአብሔር ይመስገን ተሽለው እያሳዩን ነው። እኔና እናንተ ግን እዚህ ጋር ሰው ቤት ሆነን ለውጥ አናሳይም ለራሳችን ማለት ነው። እና ራሳችሁ ላይ ስሩ። በጣም ነው የማመሰግነው ቆንስዬ እግዚአብሔር ያክብርልኝ። ሰላም ዋሉ፣ መልካም ጊዜ